ሄሎ ሄሎ ኤቭሪዋን ዲናችሁ ሰላማችሁ ባለበት ይብዛ። ያው ኢንቲንክ ከአንድ ወር በፊት በጣም ጠፍቼ ነበረ እና ሶሻል ሚዲያው ላይ ሶ ውቺዝ በተለያዩ ምክንያት ያው ትንሽ ጠፍቼ ነበር። እና ፍሪ ኢንተርኔት በዚህ ሰዓት ለብዙዎቻችሁ አልሰራም እያላችሁ ብዙዎቻችሁ በቴሌግራም ግሩፖች ላይ እየገለጻችሁ ይገኛል እና እንዴት ዛሬ እንዴት አክቲቨሩን አክቲቨሩን በመጠቀም እንዴት ኤችቲቲፒ ኢንጀክተር እንዲሰራ እናደረጋለን እና ይህን መንገድ በመከተል እናንተ ፎ አብላችሁ ኢንተርኔት መጠቀም የምትችሉበትን ሲስተም አሁን ዘርግተናል ማለት ነው። ሶ የዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ ላይክ ይህን ቪዲዮ ላይክ በማድረግ ፋሚሊ ይሁን እና ጠቃሚ ጠቃሚ ቪዲዮዎች ሁሌ ስለምንለቅ ሰብስክራይብ መንካት የደውል መንኮቱን መንካት እንዳይረሳ። ቀጥታኑ ወደ ስራችን ቀጥታኑ ወደ ኤችቲቲቪ ኢንጀክተር እንገባና ያው ኤችቲቲቪ ኢንጀክተር በሳት አልሰራም እና ይህን ስቶክ እናደርግና አይሚን ክሊድ እናደርጋለን። አሁን እንደምታዩት ምንም ነገር የለም። ሁሉንም ድሊት አድርግተናል ማለት ነው። ቀጥታ ወደ ግሩፕ እንሄዳለን። ፍሪ ሰርቪስ የምንጠቀምባቸው ፋይል የሚገኝበትን ግሩፕ እንሄድና ቀጥታው ነው። እዚህ ጋ የተለቀቁ ያው ግዳይሊ ስለሆነ እዚህ ጋ ተለቀቀ አለ። ሶ እዚህ ጋ አክቲቨሩን ክሊክ በማድረግ ኢሚዲየትሊ እንገባለን ማለት ነው። እና እዚህ ጋር ብዙቻችሁ መስጠት የሚሰሩ ከሆነ አይሰራም ማለት ነው። ሶ ስታርት እና ስታርት ካለን በኋላ እላይ እዚህ ጋር እንደምትመለከቱት ላይ ላይ ላይ አሁን እዚህ ጋር እየቆጠረ ነው። እና መቶ ምናምን በደምብ አልቆጠረም። ጀስት እሱን ያው ለማሰራት አይደል እዚህ ጋር ስቶፕ እንላለን። እዛ ስቶፕ ካለን በኋላ ፍላት ሞድ እናበራለን። ከዛ አብረን እንደገና እናጠፋለን። አሁን ስታርት እንላለን። እንደገና ስታርት በተኖን እንጫናለን ማለት ነው። ኦፍኮርስ ነው። ይሄው አሁንም ሀያንድ ብዙም ስፒድ የለውም። ከዛም እንደገና በትዕግስት ስቶፕ እናደርገና ከዛ ፍላት ኦን እናደርጋለን ማለት ነው። ባካችሁ ይህ ቪዲዮ ሼር እያደረጋችሁ ሰዎች እንዲጠቀሙበት አበረታቱ። እንደገና ስቶፕ እናደርገና ላይክ ስታርት እናደርጋለን። ኦኬ እንሄዳለን። ምንም መት በለም ቶፕ በተደጋጋሚ ጊዜ ሞክራለን እና እዚህ ጋር ዳታን በጣም ፋስት እንደሆነ የምታውቁበት ኢንተርኔት ስፒድ ማተር የሚለውን ከፕሌይ ስቶር አፕሊኬሽኑን አሳያችሁለሁ። ይህን አፕሊኬሽን ታወርላላችሁ ማለት ነው። ኢንተርኔት ያው ስፒድ የሚለውን እችኛውን ታወርላላችሁ እና እዛ ወደ እዚጋ ኢንጀክተራችን ምን አክቲቭ ማድረግ ነው የአክቲቨር ነው እንደምታዩት አክቲቨር ነውና፣ ኦኬ ስታር አሁን በጣም በጣም ፋስት ሆኖ እየቆጠረ ይገኛል። ከላይ እንደምትመለከቱት ላይክ አሁን አክቲቭ አድርገናል ማለት ነው። እዚጋ እንደምታዩት በጣም እየቆጠረ ነውና፣ ላይክ ኢሚዲየትሊ አሁን ስቶፕ እናደርጋለን ክሊክ ስቶፕ እናደርግና ወደ ኋላ እንመለስ እና ወደ እዚህ ጋር ላይክ ልዩነት አለ። አክቲቨር እና ኮኔክት ኮኔክት ከሚሉ አንዱን ክሊክ እናደርጋለን። ላይክ አሁን እንደምታዩት ውጪ ስታርት እንላለን። ስታርት ብለን በኋላ እዚጋ ኮኔክትድ ብሏል፣ ያው ላይም አሪፍ እየቆጠረ ነው። አሁን አለመስራቱን መስራቱን እናቃለን። ወደ ቴሌግራማችን ባክ እናደርግና ኮኔክቲንግ ይላል። እስቲ ጀስት እንጠብቃለን የተወሰነ ሚኒትን እዚጋ እንጠብቃለን ማለት ነው። ያ ያ ያ በጣም ፋስት ሆኖ እየሰራ ይገኛል። ይኸው እንደምታዩት ፏ ነው፣ ፈሽ ነው በጣም በጣም በጣም አደርዌይ። እንደዚህ አይነት አዳዲስ ሲስተሞችን እየተጠቀምን ነው እኛ ለእናንተ የምናደርስላችሁ ማለት ነው። ነህ ከእናንተ የሚጠበቀው ጀስት ይህን ቻይናል ሼር በማድረግ እና ሰብስክራይብ በማድረግ እና የእንትኑ በተን በመጫን የደውል በተን በመጫን ይኛን ያው እንደዚህ አዳዲስ ነገሮችን ስለምንለቅ እና ይህን ቻይናል ሰብስክራይብ እያደረጋችሁ ኢትዮ ቴሌኮም የላከላችሁን እነዚህ ከላይ የምታያቸውን ጊባዎች አሁን እንደምትመለከቱት ፏ ብሎ እየሰራ ነው። መቻቸው ብቻ ሰብስክራይብ በማድረግ ፋሚሊ